ምንድን ነው ምን ምን እያደረገችሽ ነው አሁን አሁን እኳንስ ሲደውይላት እያስራሩኝ ነበረ ምንድን ነው የሚሉሽ ሸጌ ከአንቺ ጋር ነው የምትሰራው አሁ ከኔ ጋር ነው የምትሰራው ምንድን ነው የሸጌ ችግር እኔ ስለ እሱ መውራት አይችልም ልክ እነሱ መተናኮል ሲጀምሩ አንቺ መተው ለመማታት ምናምን ከሞከሩ ዘጠኝ ዘጠኝ ዘጠኝ እሺ ፖሊስ ሰው አጠገብሽ ጠገብሽ? ወይስ አትፈልጊም? አይ አለች። ግን አሁን ደሞ ሊደበድቡኝ ነው። ከዚህ በፊት ሲደበድቡኝ ነበር። አሁን ሊደበድቡኝ ነው። ቅልጥ ጮሂ ሰው የለም ብለሽ አታስቢ። ጄራን አለ ጎረቤቶች አሉ። አንድም ሁለትም የተንጠባጠበ ምን እያደረጉሽ ነው? እሺ ንገሪን። ቶሎ ቶሎ ደላላውን ንገሪ፣ ከዚህ ቤት ታወጣኛለ፣ አውጣኝ አለበለዚያ፣ ኡ ብለሽ ጩ። እሷ ጋር እንደውላለን ማለት ነው። ልጅቷ የምትለው እንሰማለን። ያችኛዋንም አንደኛዋን ከእሷ ጋር የምትሰራውን እንሰማለን። አሁን መክሯስ ነው የሚያስደውለ። አሁን ደግመ ስታናግረው ምን ትለዋለህ መሰለህ? ቢሮ ሆነ ፕራይቬት የሆነ ቆይ ቆይ የሆነ ፕራይቬት የሆነ ነገር ስጥቼ ልኬላ ያን ፕርቫት፣ ለሙና ላክላት። ምስጢር ነው እዚህ ላይ እንዳታውረኒ። ኦኬ፣ ምን እያልሽ ነበር? መክተብ መጣች ብለህ አቆምን። አይደለም መክተብ ሆና እኛም ማናገር አለባት። የእኔ ሰው ይመጣል በለው። ምክንያቱም አሁን ይሄ ካርዱ የመክተብ ካርድ አይደለም የራሱ ይሄ የእኔ ቪዛ የሰራበት ቪዛ ያሰራበት እንጂ። ቁጥር ላክልኝ፣ የልጅቷ ቁጥርና ያቺ አብራ የምትሰራውን በዚህ ላክልኝ፣ እየላክልኝ የልጅቷንም ቁጥር ላክልኝ፣ ከእሷ ጋር የምትሰራው ምን አልሽኝ? ሁኔት ቢሮ ስትደርስ እኔ የራሴን ሰው እልካለው ብለው ከልጅቷ ለመስማት አሁን እሱ ሀሳብ ላይ እያስቀመጠኝ ነው። የልጅቷን ቁጥር ልኮልኛል። ልጅቷ ጋር እስኪ ልበል እስኪ ስልኩ ይጠራል ነው ይጠራል በሱ በላከልኝ ቁጥር ማለት ነው። ኦኬ ሙኒት፣ እኔ ላኩልሽ ቁጥር ላይ ደውይለት። በዛ ደውይ ሙባረክ ዋት ሀፐንድ ወይ ሙቤ እሱኛው በኋላ ይሻላል። አሁን እንትን ስለሚኖረው ያው እኛ እንደሆነ ስለሚገባው። አይደለም አይደለም እሱ የላከልኝ ቁጥር አለ እስኪ አንቺ ጋ ይጠራል አይጠራም? እሱ የላከልኝ በዋትሳፕ እሺ። አሁን ይ አሁን መጨረሻ ልክልሻል አስራ ሁለት መጨረሻ እኔ ጋ እየጠራ ነው ግን አታነሳውም። እሱ በዚህ ቁጥር ታገኘታለ ብሎ እሱ ነው የላከልኝ ሲባል መጨረሻው ስንት ነው? አስራ ሁለት አዎ፣ መጀመሪያ በሱ ነው። ከዛ በኋላ ወሰዱባት እኮ። በዚህ ቁጥር ታገኛታለህ ደውል አለኝ እኮ። ቢዚ ነው አሁን ያረግከው። እኔ የደንተ እየደወል ስለሆነ መዳማ እኳ ነው አለ እሷ ጋ አይደለም እሸቱ ነው የራሱን፣ እኮ የራሷን የልጅቷን የተበዳይን ቁጥር ነው እንጂ የሰጠ አብራት የምትሰራው አንድ ልጅ አይደለም እኮ ቆይ የእሷንም ሰጥቶኛል ቆይ የእሷንም ሰጥቶኛል ቆይ የእሷንም ሰጥቶኛል ልኮልኛል። ቆይ የእሷንም እስኪ ልኮታል፣ ይኸው የእሷንም ልኮታል። አንቺ በዚህ ቁጥር እኔ ልክልሻለሁ፣ ግን እስኪ ቆይ አሁን አንቺ ከደወልሽላት እንትን ትላለች አይደል? እኔ ለአንቺ እንደሰጠውሽ ኦኬ። አንቺ ደውይላት እስኪ፣ ደውይላትና ከአንቺ ጋር የምትሰራው ልጅ ምናምን ብለሽ በዚህ ቁጥር ደውይላት። እኔ ደግሞ ሞክሪ። ያጀማ እኔ ጋር መቅረብ አዘና አለ ሰላት ሰግጄ የመጣው አንድ አስር ደቂቃ አልፎኛል። እሺ የመጣው ሰላም፣ እንዴት ነሽ? ሰላም፣ ደህና ነች። እንትና ማን ነበረች? ሸጌ ካንቺ ጋር ነው የምትሰራው? አዎ ከኔ ጋር ነው የምትሰራው። ምንድነው የሸጌ ችግር? እኔ ስለሷ ማውራት አይችልም። ይቅርታ። ወይ ይደኝ ሰው አላጠገብሽ ወይስ አትፈልጊም? አይፈልግም ሳይሆን ምን አጠገብሽ አለች? እሷ አሁን እሺ፣ ስጭኝ። እሺ፣ አጠገብ የለችም። እሺ፣ ቻው። ሄሎ ሄሎ። እሺ፣ እሷ ናት የደወለችው አሁን። እዚህ ላይ አታሰሚሽ ይነግሯታል ማለት ነው፣ አይሰማም። ሄሎ ወይ፣ እንዴት ነሽ? ምን ምን ምን እያረገችሽ ነው? አሁን አሁን እኮ ምንድን ነው የሚሉሽ? ማናት አልኳቸው፣ ምንትራስ ምንን። ከዛ በር ዘጉብኝ፣ ከኋላ ወጣ ወጣሽ ከቤት እንትን የኔ ክላስ እጅ ብቻ። የኔ ክላስ ከነሱ ቢቀርባ ነው። ኦኬ። እና እንደዛ ነው። ምን እየተ ምን እያደረጉሽ ነው? እሺ፣ ንገሪን ቶሎ ቶሎ፣ ደላላውን ንገሪ። ከዚህ ቤት ታወጣኛለ፣ አውጣኝ፣ አለበለዚያ ኡኡ ብለሽ ጩኚ። ወይም ደግሞ እኔ እኮ ባህር መሀል እኮ ነው ያለው። ሎኬሽን ለምን አላክሽም? ሎኬሽኑ ታስሯል፣ እንዳልክ ታስሮብኛል። ኦኬ እሺ ምን አርጊ መሰለሽ? ጻፊ ይሄን ቁጥር ስምንት ዜሮ ዜሮ የፓስፖርት ቁጥርሽ ምናምን ታውቂያለሽ አይደለ? እሺ ስምንት ዜሮ ዜሮ ስምንት አራት ትዕግስት አድርገሽ ነዋ ተደብቀሽ የቻልሽውን ያህል ደዊ። ከዛ በኋላ እውልሽ ሰውዬው ይለፈልፍና አንድ ቁጥር ትነኪያለሽ። ከዛውንም ይለፈልፍ ይለፈልፍና አንድ ቁጥር ትነኪያለሽ አሁንም ይለፈልፍ ይለፈልፍና አንድ ቁጥር ትነኪ ያለሽ መጨረሻ ላይ አውርቶ ሶስትን ትነኪ ያለሽ ስንት ስንት ነው የምትነኪው? አንድ አንድ አንድ፣ መጨረሻ ላይ ሶስት። ያንን ስትነኪ አ ሰው ያናግርሻል። መጀመሪያ ኮምፒውተር አደለ። ሰው ሲያናግርሽ አረብኛ ትችያለሽ በደንብ? ወይስ እማትቼ ከሆነ ካላስ ኢትዮጵያ ላንጉች ኢትዮጵያ ላንጉች በዩ እንደዚህ በዩ። እነሱ ይገባቸዋል። ከዛ በ24 ሰዓት ውስጥ ወይም ደግሞ በ48 ሰዓት ውስጥ ይደውሉልሻል ስልክሽን ጡት መያዣሽ ውስጥ አርገሽ ቫይብሬት አርጊ እነሱ ፊት ማናገር ማትች ከሆነ ቫይብሬት ላይ ታርጊዋለሽ ጥዝ ጥዝ ሲል ይታወቅሻል አደለ የፈለገ ነገር ይዘሽ ቢሆን ሮጠሽ ሽንት ቤት ገብተሽ እንድታናግሪ ምክንያቱም እነሱ አንዴ ነው የሚደውሉት ደግሞ አይደውሉ ሲደውሉልሽ አበሻው ካናገርሽ ካላስ ልሞት ነው እንዲያደርጉኛል እንዲያረጉኛል የደረሰብሽን ሁሉ ተናገሪ ምንድን ነው የምትፈልጊው ሲሉሽ ካንስሌሽን ሰጥተው ወደ በህጋዊ መንገድ ወደ መክተቤ ይመልሱኝ ወይም ይልቀቁኝ ወጥቼ ይሰራለው በህጋዊ መንገድ ብለሽ ኡኡት ይባቸዋለሽ ከዛ አሁንም ይሄንን ካልሽ በኋላ ሜሴጅ ይመጣልሻል አንቺ ሜሴጅ ከመጣልሽ ትነግሪኛለሽ ይሄ ቁጥሬ ነው ሴቫ አርገሽ ያዥ እሺ አንድ ይሄ። ሁለተኛ ነገር ደግሞ እነሱም ሜሴጅ ይመጣቸዋል። አንቺ ስትከሺ ሜሴጅ ይመጣላቸዋል። ስለዚህ ሊተናኮሉሽ ይችላሉ። ቆይ አዳምጪኛ ምን እንደምታደርጊ ልክ እነሱ መተናኮል ሲጀምሩ፣ አንቺ መተው ለመማታት ምናምን ከሞከሩ ዘጠኝ ዘጠኝ ዘጠኝ ፖሊስ ፖሊስ ምንድን ነው ስ እኔ እየበደሉኝ ሌበር ጋር ስከስ ይኸው፣ አሁን ደግሞ ሊደበድቡኝ ነው። እስከዚህ በፊት ሲደበድቡኝ ነበር፣ አሁን ሊደበድቡኝ ነው። ቅልጥ ጩሂ። ሰው የለም ብለሽ አታስቢ። ጄራን አለ ጎረቤቶች አሉ፣ አንድም ሁለትም የተንጠባጠበ ይኖራል። ቅልጥ ውጭ አስፋልት ላይ፣ ግቢ በር ከፍተሽ አስፋልት ላይ ውጪ፣ ጩሂ። እንደ ቆየ ሐቢብቲ እምልሽም ብቻ አድርጊ። ሀገሩ ኢትዮጵያ አይደለም። ፖሊሶቹ የሚተረጉምልኝ ሰው ያገኙልኛል። ምንም ካላስ፣ በአማርኛ ስታወሪ እነሱ የሚተረጉም ይፈልጋሉ። ወይም ደዊኛ ጋ እኛ እናስረዳለን። የእኔን ቁጥር ያዥው አንድ። ይሄ አሁን ያልኩሽን በሙሉ ደግመሽ ንገሪ፣ ምን ምን እንደምታደርግ። አሁን ሊብር ኦፊስ ጋር እደውላለሁ። ስንት ነው ቁጥሩ? ስምንት ዜሮ ዜሮ ስምንት አራት። እሺ፣ ከዛ ስንት ስንት ቁጥር ትነክ አንዳንድ አንድ ቁጥር ሶስት ከዛ መጨረሻ ሶስት ቁጥር ኢትዮጵያ ላንጉጅ ነው የምመለው። ከዛ ስልኩ ካጠገብሽ ዞር ማለት የለበትም። አልደውልም ከዚህ በኋላ ይሄንን። ነገ ቅዳሜ ነው። ይኸውልሽ፣ ነገ ቅዳሜ ነው። አፍሽን አርብ ነው። አርብ አሉ ጠዋት ደውል በጠዋት ሁለት ሰዓት ጀምረሽ፣ አሁን የሉም። ጠዋት ሁለት ሰዓት ጀምረሽ በቃ እስኪያነሱ ድረስ በትግስት ቀጥቅጭ ቀጥቅጭ ቀጥቅጭ። እሺ። እና አንዴ ሙቢ ድምፅሽን ይስማ። እንግዲህ ውድ ሙቢ ያናግሬያታለሁ። መታለች፣ ልጅቶን አገኘሻት፣ ምን አለች? በቃ ሌበር እንዴት እንደምትከስ ስነግሬያታለሁ፣ በቃ እደውልልሻለሁ። ቁጥሬን ሴቭ አድርጊ። እሺ ሽ ሀያ አራት ሰዓት የኔ ስልክ ክፍት ነው። አልደውልም ያሉ ስለሆነ ያሳሩ አትፍሪያቸው። ምንም አያመጡም፣ ግን አትመላለሽ። አንቺም በቃ አይዞሽ እሺ፣ አይዞሽ። ምን ነበረ የሌበር አከሳሰስ ነገርኳት። አሁን ምን ሆናል? ግን አዘፋነ እንትን ሙይት አድርገሽ ነበር ማናገር የነበረብሽ። ምናልባት ስለች ለእንትኑ ተነግረዋል። እንደ ቅድም ነግሬያችሁ ነበር፣ እንደ የእሷ ፕሪቫት እኮ ነው ደብቋል። እስኪ አንቺ ቆይ በኋላ እነግርሻለሁ። ለአንቺ የደወለችው እኮ በልጅቷ ስልክ ነው፣ በእሷ ስልክ አይደለም። ሲን ዛይንሽ ነል ዲቫይስ ገናባስቲ ማክት ኦኬ እሺ ሙኒ አሁን ቆይ፣ አሁን የሉም። ስለዚህ ጠዋት ሌበር ትደውላለች፣ ትከሳለች። ለእነሱ ሜሴጅ ይመጣላቸዋል። ያ ሲጀመር ኮምፕሊት ሽባ ነው የሚያደርጋቸው። ያ ሜሴጅ ሲመጣ በቃ ሕግ እንደሚያውቀው ስለሚያውቁ ከግለሰብም፣ ከእኛም፣ ከደላላውም፣ ከምኑም ሕግ ጋር እንደደረሰ ያውቃሉ። ስለዚህ አልኳት፣ ድንገት ተናደው ሊተናኮሉሽ ከመጡ ደግሞ ቀጥታ ፖሊስ ጋር ትደውል ናይን ናይን ናይን ሲጀመር ሜሴጁ ሲመጣላቸው እነሱ አንጠልጥለው ይወስዷታል፣ ወደ መክተብ ወደ መክተብ አይደል። በቃ ሲቨን በቃ አንቺም ብዙ እንትን አትበያት። እንግዲህ እሱም እስኪ እኔ ነገ ደውዬ አናገረዋለሁ። ነገ ትወጣለች። ሰዎቹ አሁን አይፈልጓትም። ሰዎቹ ራሱ ይሄ ከተከሰተ በኋላ እኔ እንጂ አሁን ሁኔታውን አንቺ ካናገርሻቸው በኋላ የሚፈልጓት አይመስለኝም። ገባሽ ነገሩ። እንደሰጠነገር ሚስጥራቸውም እንዳይወጣ ይፈልጋሉ። እንደተባለ ያለው ነገር ስለ ሚስጥራቸው እንዳይወጣ ስለሚፈልጉ ልጅቷን አይፈልጓትም፣ ወደ መክተብ ይወስዷታል። ባሏንም እስኪ እናናግረዋለን ማለት ምንድን ነው ማለት? የሆን ነገር ሊኖር ይችላል ግን እናናግረዋለን። ይ በውስጥ እናግረዋሉ ባልየው ነው ገባችሁ? ችግር ካለ የባል ናፍቆት ነው የምንሰማው። ሌላ ነው እንግዲህ። እስኪ ቆይ ባልየውን ቁጥር ደግሞ ልሞክር። ለባልየው እስኪ የባልየውን ቁጥር የባልየው እንኳን አላከልኝ የተላከልኝ የእሷ የልጅቷ ቁጥር ነው። ኦኬ ሙቤ፣ ሲፈን ስለሰጋች ሜሴጅ ልኬልሃለሁ፣ ላክላት። አታስቢ። እኔ የልዳ ኩል ድምፅ አልሰማክም መሰለኝ። ሙቤ የሴትዮዋ ስሚው ስሚው፣ አንቺ የላኩልሽን፣ ስሚው። አሁን አንቺ እኔ የላኩልሽን ሜሴጅን ስሚው። አንቺ ቶሎ ብለሽ እዚህ ላይ መልእክት አስተላለፍሽ ለማን ታየው? ሙቤ ዱበይ ነኝ። ማሻአላ፣ ደስ ይላል። እኔም እመጣለሁ ሻለ በቅርብ። ሙቤ ዱበይ ነች ወይ? አዎ ዱበይ ናት፣ ዱበይ ናት። እንግዲህ ያጀማ ከዚህ በላይ እንግዲህ ሙኒትን አናስቆያት። ዛሬም ከጠዋት ጀምሮ ሆስፒታል ምናምን ጽድቦጣ ከእሷ ደግሞ ያው በጊዜ ነው የምትነሳው። ያው ለምን በኋላ ከፈጅር በኋላ ክራውደት ስሊሆን ሆን በጣም በጠዋት ተነሳ ነው ይወጣችሁ ና በጣም ደክሟታል ሙኒቲ። የእህቴ አላህ ይጠብቅሽ፣ የእኛ ጀግና ወላሂ አላህ ከክፉ ነገር ይጠብቅሽ። አላህ ያሰብሽውን ነገር ሁሉ ነገር ያሟለች ዜኑ። እስኪ ድዋ አድርግላት። ወላሂ አላህ ይጠብቃት። እሷ እኔ ቃላት የለኝም። ሙቤ በጣም ብዙ ቦታ ስለሚከታተላት እሷ አታቀኝም፣ በእርግጥ እኔ ያውቃታለሁ እና ቃላትም የለኝም። አላህ ስብሀኑ ወተዓላ ይጠብቃት፣ ልጆቿንም ይጠብቅላት፣ ቤተሰቦቿን ይጠብቅላት፣ ሸረኛ ሚቀኛን ያርቅላት፣ ክፉ ነገር አይንካት እና ያለችው ሁሉ ይሰማላት። ከዚህ በላይ ምን አለ? አንተ ለእሄትህ ብለህ ጊዜህን ሰተ